ዶክተር ሀብታሙ ይህን ያሉት ትላንት ማክሰኞ ግንቦት 19፣ 2017 በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ከፓርላማ አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽ ነው። በትላንትናው ስብሰባ ለሚኒስትሩ ጥያቄ ካቀረቡ ሰባት የፓርላማ አባላት መካከል አምስቱ በተመረጡባቸው አካባቢዎች ያለውን የንጹህ መጠጥ ውሃ አቅርቦት ችግር አንስተዋል። ይህ ችግር የመረጣቸው ህዝብን በሚያነጋግሩበት ጊዜ በተደጋጋሚ የሚነሳና